ቡሰጣ አልቀውም የሚባሉ ሰዎች ናቸው፣ ብዙ ጊዜ ነብዮችን የሚከተሉት ይሄ ምክንያቱ አብዛኛው ስልጣን ላይ ያሉት ሀብት ላይ አለን ብለው የሚያስቡት ሰዎች ይህንን ሰው ከተከተልን ስልጣናችን ይጎላል፣ ሀብታችን ይቀንሳል፣ ከማህበረሰቡ እንገለላለን ብለው የምናጣው ነገር አለን ብለው ስለሚያስቡ ከማመን ይወገዳሉ። በዛ ላይ ደግሞ ኩራቱም አለ ትዕቢቱም አለ። የያታ ደማምሮ ይከላከላሉ። ቡሰጣዎቹ ደግሞ ሀቅን ፈላጊም ናቸው። ይህን እንዲን ብንይዝ ደግሞ አላህ የበለጠ ከፍ ሊያደርገንም ይችላል ብለው ያስባሉ። እና ይሄ የተለመደ ነው፣ መሰጣዎቹ መከተላቸው ማለት ነው። እና ሁለቱ ቡድኖች መካከል ኃይለኛ እንትን ተፈጠረ። የቃላት ጦርነት ብለን ምንለው እንችላለን፣ መነጋገር ጀመሩ ማለት ነው። ቁርአን ያንን ያነሰዋል

ግን ሁሌም ኢማናቸው ብርቱ የሆኑ ሰዎች መልሳቸውም ግልጽ ያለ ነው። ለማብራራት ዝርዝር ውስጥ አይገቡም። መልስ ተሰጥቷቸው ምናሉ ቃሉ ኢነ ቢማ ኡርሲለ ቢሂ ሙእሚኑን። አዎ እኛ ሷሊሕ ዐለይህ ሰላም በተላከበት ነገር ያመንን አምነናል።